ሰላም ሰላም ውድ ቤተሰቦቼ እንዴት ናቸው? እግዚአብሔር ይመስገን እንደዳናኝ ሁሉ ሰላም ነው። እንካን ለአዲሱ ዓመት እንካን በሰላም አደረሳችሁ። እንካን ሁላችንም በሰላም አደረሰን ያደረሰን የጠበቀን የእግዚአብሔር ስም የተባረከ ይሁን እና እሱ ባይረዳን ኖሮ እሱ ባያግዘን ኖሮ ዛሬን ቀን ማለት አንችልም ነበረ። እንካን አብሮ ያደረሰን አዲሱ ዓመት የሰላም የደስታ የጤና ነው የብልጽግና ይሁንላችሁ። እና በዚህ አመት ላይ እግዚአብሔር የተናገሩበትን በእናንተ ላይ የምፈጸምበት ይሁንላችሁ። እንኳን አደረሳችሁ፣ እንኳን 2018 በሰላም አደረሳችሁ ማለት እወዳለሁ። እንኳን አብሮ አደረሰን እና የጌታ ስም የተባረከ ይሁን። በዚህ አመት ላይ ምናልባት ብዙ ነገር እሰራለሁ ብዙ ነገር ያቀዳችሁት ነገሮች ሊኖር ይችላል። ይሄ በኢየሱስ በእናንተ ላይ ይፈጸም እና ይሄ ነው የሚላችሁ የዘመኑ አመቱ የሰላም እና የብልጽግና የጤና ይሁንላችሁ፣ የሰላም የሰላም ይሁንላችሁ ማለት ወዳለሁ። ዛሬ ደግሞ አንድ አንድ ይህ በእኔ የተገጠመው ነገር ይነግራችኋለሁ። እባካችሁ እኔን የመተው እናንተን እንዳይነካችሁ እኔ ያየሁት እናንተ እኔ የተቸገርኩት እናንተ ብዙዎች እንዳይቸገሩ ደግሞ ይህን መልዕክት ሼር አድርጉለት፣ ከእኔ የተማሩ። ምክንያቱም እሱ ምንድን ነው፣ ከኢትዮጵያ ወደ ዱባይ የሚመጡ ወንድ ልጆች እናንተ የራሳቸውን ተጠንቀቁ። በዚህ ሰዓት የሚሸውዱ ወንድሞች፣ ደላሎች በስተዋሉ። ምክንያቱም እነሱ ግን መልካም እያሉ እናንተ ያታውቁ ምንም፣ ምክንያቱም እናንተ እኛ ምን የምናውቅ ነገር የለም። ነገር ግን እነሱ ምን ይሆናሉ ዳና ይመስልና ይጠጋሉ። መልካም ነው ብላችሁ ስትቀርቡ፣ ከእናንተ የሆና ነገር እስከሚቀበሉ አፋችሁ በቃ እንደ ቅቤ አድርጎ ያወራሉ። ነገር ግን ከዛ በኋላ ነው እናንተን ገደል የሚያስገቡ። ይባካችሁ፣ ይባካችሁ ይህን የምንሰሙት ወንድሞቻችሁ ወደ ዱባይ ለማምጣት ያስባችሁት፣ ዱባይ አይደለም ሌላ ሀገር የሚያስባችሁት፣ ኢትዮቼ እናንተ ስሙ እኔን የመታ እናንተን እንዳይመታችሁ፣ እኔን የነካ እናንተን ከእኔ ተማሩ። እና እኔ ነው ይህን የምላችሁ። እኔ ከዚህ አመት በፊት ማለት ነው፣ አሁን ሌሎች ተመት ሊሆን ነው፣ ወንድሜ ወደዚህ ሀገር አመጣለሁ ብዬ ለአንድ ደላላ ሰጥቼ ነበረ። እሱን ደግሞ ያው ደላላ ግን የሚያውቅ ነው፣ እሱን እሱ ያውቃል። ግን እኔ የሚያሙ ያውቅ ነው። ነገር ግን ለደላላ ብር አስቀድማችሁ እንዳሰጡ ትክክለኛ ያልሆነ ደላላ ሳታውቁ አትስጡ። ምክንያቱም እነሱ እነሱ ገደል ያስገባሉ። ስለዚህ ራሳቸው ተጠንቅቁ ማለት ነው። እኔ ሰጥቼ ነበረ ወንድም እኔ እንዲያመጣ ብዬ ሰጠውና እስቀንን ላከና ከዛ ወዲያው ብር ላክ ያለው እና ወዲያው ብር ያስገቡት መቶ ሺ ብር ማለት ነው እና ይህም ብር ይዘው ጠፋብን። እሱ ጠፋብኝ፣ ግን ቤተሰቦች አለ ሀገር ላይ ቤተሰቦችን ይዘን ነው ይሄን ያስከፍል ነው ብዙን ዋጋ ያከፍል ነው ሚል ማለት ፈልጌ ነው። ለመጀመሪያ ከኢትዮጵያ ለመምጣታችሁ ከማምጣታችሁ በፊት እዚህ ሀገር ምን አይነት ደላላ እንደሆነ ይውቁ። በምን አይነት ደላላ ማምጣት እንዳለባችሁ ይውቁ። ስራ ምን እንደሆነ ይውቁ። እና ደግሞ የሚያመጣ ደላላዎች እናንተን ወደዚህ ሀገር የሚያመጣ ደላላ ትክክለኛ ነው ወይ እውነተኛ ነው ወይ ወይ ውሸት ነው ያለው። በእርግጥ እዚህ ሀገር መጥቶ ብዙ ወንድሞቻችን የምናየው ጎዳና ላይ ተኝቶ ነው፣ እነ ደግሞ በሌላ በሌላ ቦታ ነው የምናገኘው። ስለዚህ መምጣታችሁ ወይም እህቶቼ እናንተም ወንድሞቻችሁ ብዙ ወንድሞች እዚህ ሀገር መምጣት ይፈልጋሉ። የምሬን ነው እና ስለሚፈልጉ፣ አያውቁም እነሱ እዚህ ሀገር ያለ ችግር እዚህ ሀገር ያለ ጭንቀትን አያውቁም። እዚህ ሀገር ማምጣት ብቻ ነው። ነገር ግን ቀድማችሁ የመጣችሁት ምን አይነት ችግር እንደሚፈጠም ምን አይነት መከራ እንዳለ ይህን እናንተ ነው የምታውቁት። አስረዱ ከመምጣታቸው በፊት ይሄ ችግር እንዳለ እናንተ ተረዳችሁ ነው ወደዚህ ሀገር ማምጣት አለባችሁ እንጂ ዝም ብሎ እንደተነሳ እየመጡ ወንድሞቻችን በጣም የዚህ ሀገር ብሎ ገብቶ ራሱ እየተጨነቁ ስላለ ወንድሞችም እናንተ ማወቅ አለባችሁ፣ ምን አይነት ደላላ እንደሆነ። ደላላ ደግሞ ማምጣት ብቻ አይደለም። እዚህ ሀገር ገብቶ ስራ ይይዛሉ ወይ፣ እዚህ ሀገር ገብቶ ስራ አለ ወይ የሚባል ነገርን ነው ማወቅ አለባችሁ እንጂ ዝም ብላችሁ እዚያ ጋር መጥቶ ከመጣ በኋላ መግባ መውጫ የሌለበት ቦታ ላይ ቀራማ ላይ ገብቶ ብዙ ጭንቀት ነው። አሁን ብዙዎች ቀራማ ላይ ገብቶ መረጃ ነው ያጠፋባቸው። ስለዚህ ይሄ ነው የሚላችሁ፣ እዚያ ጋር ወደ ዱባይ ለመምጣት ካሰባችሁ በመጀመሪያ ኢንፎርሜሽን ጠይቁ። ሌሎችን ያመጣለት ደላላ ምን አይነት ደላላ እንደሆነ እዚያ ጋር መጥቶ የቃማ የተሰራበት ልጆች ነው መጠየቅ አለባቸው። አለዛም ደግሞ እንደዚህ ካሉና ማንም ደላላ ነው እያለ ብሩ አራት መቶ ሺ እና ሶስት መቶ ሺ ሁሌ መቶ ሺ ሁሌ መቶ ስልሳ እንደዚህ ከፍላችሁ መጥታችሁ እንደ ኪሳራ እንዳይገባችሁ እና ይሄ ነው የሚላቸው። ቤቶቼ እና ቢዞች ደግሞ ኮፒ እየሰሩ ነው ቦሌ ቦሌ ውስጥ እየተመለሰ ነው እና ይሄ ነው የሚላቸው ከመጀመሪያ በመጀመሪያ ወደዚህ ሀገር ከመምጣታችሁ በፊት ምን አይነት ደላላ ነው ብላችሁ ስራ ምንድን ነው ብላችሁ፣ ጭንቀት እንዳለ መከራ እንዳለ በእጃችሁ ሰርታችሁ እንደሚትባሉ ይህን አውቃችሁ ነው መምጣት አለባችሁ። ውዱ ብዙ ወንድሞች ወደዚህ ሀገር መምጣት ይፈልጋሉ፣ ዋጋ መክፈል አይፈልግም። ምንም ነገር ካለማገኛት ዋጋ መክፈል አለባችሁ። ዋጋ ሳትከፍሉማ ትልቅ ደረጃ አትደርሱም። ዛሬ በትንሽ ሁኔታ ሆናችሁ፣ በጭንቀት ሆናችሁ፣ ነገር ግን ነገ የሚደርሱበትን ካላወቃችሁ፣ እችን ብቻ ካያችሁ፣ አሁን ብቻ ካያችሁ ለነገ መድረሳችሁ እንትን ይጠራጠራል። ምክንያቱም መከራ መቀበል ግዴታ ነው። ትልቁን ለመድረስ ትንሹ ለመታገስ ግዴታ ነው። ምክንያቱም በዛ መከራ ውስጥ አልፋችሁ ነው እግዚአብሔር ደግሞ ትልቅ ደረጃ የሚያደርሳችሁ። ስለዚህ ከመጣችሁ ታገሱ። ከመጣችሁ ደግሞ ትክክለኛ ሲራ ሚዝ ማስይዙበትን እና ደላላዎችን ያዙ ስለዚህ ብዙዎች ይቃማና ሳራ ላይ እያሩ ብር ይዞ ይጠፋሉ። እና ብዙ ወንድሞች እንደዚህ በቃ ያማታቁት ደላላ ብር አትስጡ ብር አትስጡ እያበሉ ነው ይቶች ብር አትስጡ። እና እኔ የሰጣበት እንደው የሚያውቁ ነው የሚያውቅ ራሱ ጠፋ። ከጠፎ በኋላ ቤተሰቦችን ይዘን ገና በጣም ንትን ብዙ መከራ ነው። መቶ ሺ ብር እያስከፈል ነው ማለት ነው። በጣም ችግር ነው። ደላላ እየጠፋ ነው እና ይሄ ነው የምላችሁ። ደግሞ ኮፒ ነው ያሰራላት። ኮፒ አስመስሎ ኮፒ ሰራ። ኮፒ ሰርቶ ወደ ወንድሜ ወደ ቦሎስ ገብቶ ተመለሳ። ኮፒ ነው ያሰራላት። ብዙ ወንድ ብዙ ደላላዎች ኮፒ እያሰራ ነው። ኮፒና ኦሪጅናሉን ለማለያት ከፈለጋችሁ በመጀመሪያ የሄዱትን ጠይቁ። ምን አይነት እንትን እንዳለ ቪዛ፣ ምን አይነት ቪዛ እንደሚወጣ ጠይቁ። ለእኔ ያሳረለት ኩፒ ነበረ፣ ኮፒ ነው። ኦሪጂናሉ አንድ አድርጌ ፒዲኤፍ የሚወጣው ኩፒ ነው። እነሱ ቶሎ ቶሎ እያሉ ፒዲኤፍ ብሎ በኢንተርኔት ያወጣሉ። ከዛ በኋላ ኦሪጂናል የሚወጣው ኦሪጅናል የሚወጣው በትክክለኛ መክተብ ነው፣ ቢሮ ነው የሚወጣው። ነገር ግን እነሱ ኮፒ ነው የሚያወጡት። ኮፒ ብዙ ከወንድሜ ጋራ ብዙ ልጆቹ ነው እየተመለሰው። ስለዚህ ኮፒ አለ። ወደዚህ ሀገር ስትመጡ ደላላ መጣችሁ፣ ከሀገር ይዛችሁ፣ ከኢትዮጵያ ይዛችሁ እና ሽማግሌውን ይዛችሁ፣ ብር ደግሞ ቀድማችሁ አትስቱ እባካችሁ። ይህ ሄደከ እናንተ እንዳይነካችሁ ብዬ ነው ይህ የምሰሙት። ኢቶች ወንድሞቻችሁ ወደ ዱባይ ለማምጣት እያሰባችሁት ማለት ነው፣ እናንተ ይታጠኑ እና ዝም ብሎ እዚህ ሀገር መቶ ከገባ በኋላ ጭንቅ እንዳለ ይወቁ። ያመጣሉ፣ አንድ ማይመች ካምፓኒ ውስጥ ይከትና አላቅም ይላል፣ አላቅም ይላል። ከዛ ወንድም ግን ይጨንቃል፣ ቋንቋ ስለማያውቅ መንገዱን ማውጫ እና መግባ ስለማያውቅ እናንተ ነው የምትቸገሩት፣ እንዳመጣቸው አትሆኑ። መጥቶ እዚህ ሀገር ሲጨነቅ አንድ ነገር ቢሆን እንዴት ይሆን ብላቸው መድኃኒት ቤት ቁጭ ብለች የምትቸገረው ይህቺ አንቺ ነሽ። ካመጣሽ ይሄን ሁሉ ከማድረግ ይሄ ሁሉ ከመሆናቸው በፊት ቀድማችሁ ምንድን ነው ማድረግ አለባችሁ፣ እናንተ ማወቅ አለባችሁ። ደላላን የሚያመጣለት ደላላን አው ካወቃችሁ፣ ችግር የለም ግን ካላወቃችሁ የማታውቁበት ደላላ ከመጣላችሁ ጋር ከገባ በኋላ ጭንቅ ነው ከመግ- ከመግባት በፊትም ጭንቅ ነው። ምክንያቱም ብራችሁ እየተበላችሁ ነው። ብዙ ቶች በቃ ብዙ ቶች ብር እየተበላ ነው። እና ስለዚህ እና ደግሞ ብር ስትልኩ ማለት ነው ብር ስትልኩ ብዙ አሁን በዚህ ወቅት ላይ ብር የምትልኩ ቶች ተጠንቀቁ። ብዙ ይቶች እየተበሉ ነው ያለው። ምክንያቱም እየተዘጋው አሁን ግጭት ስላለ እየተዘጋው እንትን ላይ ብር ሊካሉ ከዚያ ደላላ ስልኩን ነው የምጥ- የምጥፍጥ የሚለው እና ስለዚህ ራሳችሁ ተጠብቁ፣ ሄጦች እና ከመምጣታችሁ በፊት ካላወቃችሁ፣ ችግር እንዳለ ካላወቃችሁ፣ መጨረሻ ላይ ደግሞ በጣም ውድቀት ነው መሆንላችሁ። ስለዚህ ይወቁ፣ አውቃችሁ ብትራመዱ፣ አውቃችሁ ብትሰሩ፣ አውቃችሁ ብትመጡ ይሻላል ብዬ ነው እኔ። ነካ እንዳይነካችሁ። እና አዲሱ ዓመት ልመልካምና የሰላም የሚላችሁ